ኦኬ፣ ኢንትሮዳክሽን ነው። ሁለታችንም ሶስት ሶስት ደቂቃ ኢንትሮዳክሽን እናወራና ከዛ በኋላ ሪቫት ሊሴሽን ይኖረናል። ከዛ ክሮዝ ኤግዛሚኔሽን ይኖረናል ማለት ነው። ኦኬ አሰላሙ አሌይኩም ወራህመቱላሂ ወበረካቱ ያ ሙስሊሙ ነው ሙስሊማት እንዲሁም ይህን ፕሮግራም የምትከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለው። ኢንሻላ ዛሬ የምናደርገው ውይይት ከማጋ ነው ከመርጌታ ሙሴ ጋር ነው የምናደርገው። የምንወያይበት ማረስ ሰሪኒቲ ነው፣ በስላሴ ዙሪያ እንወያያለን ማለት ነው። ኢንሻላ እኔ ሶስት ደቂቃ ያክል ኢንትሮዳክሽን በስላሴ ዙሪያ አወራና። ከዛ እሳቸውን በሶስት ደቂቃ በኋላ ከዛሬ ባተ ሴሽን እያለ ይቀጥላል ማለት ነው እንደምናውቀው በቁርአን ውስጥ በግልጽና በማያሻማ መልኩ ሱረቱል ኢክላስ ምዕራፍ አንድ መቶ አስራ ሁለት ቁጥር ሁለት ላይ ምንድን ነው የሚለው ቁልወላሁ አሃድ ይላል በደርሶ አላህ አንድ ነው አላሁ ሰመድ ይላል አላህ የሁሉ መጠገያ ነው ይላል አላህ አንድ ነው ተብሎ የተቀመጠበት የአረብኛው ቃል አሃድ ነው አሃድ የሚለው ለአንድ ቅዋሜ ማንነት የምንጠቀምበት ነው በተጨማሪ ደግሞ ሁወ ይላል ሁወ ማለት እርሱ ማለት ነው ሶስት አካላት ቢኖሩ ኖሮ እነርሱ ብሎ ይጠቀም ነበር ማለት ነው። በተመሳሳይ ወደ መጽሐፍ ቅዱስ ስንመጣ ፈጣሪ ወይም ሰማይና ምድር በመካከላቸው ያለውን የፈጠረው አንዱ አምላክ ሁል ጊዜ አንድ ማንነት ነው፣ ሶስት ማንነት አልነበረው። ስለዚህ ሁል ጊዜ ሲናገር ምንድን ነው ከእኔ በቀር ሌላ አምላክ የለም እያለ ሁል ጊዜ ይናገራል ማለት ነው። ለምሳሌ ትንቢተ ኢዩኤል ምዕራፍ ሁለት ቁጥር ሃያ ሰባት እኔ አምላካችሁ እንደሆንኩኝ እኔም በእስራኤል መካከል እንዳለው ከኔ በቀር አምላክ እንደሌለ ታውቃላችሁ፣ ይላል። ኢሳይያስ ምዕራፍ 44 ቁጥር 6 ላይ ምንድነው ከኔ በቀር ሌላ አምላክ የለም እያለ ይናገራል። ብዙ ቦታ ኢሳይያስ ምዕራፍ 44 ቁጥር 8፣ ኢሳይያስ ምዕራፍ 45 ቁጥር 5 እና 6 ላይ፣ ኢሳይያስ ምዕራፍ 45 ቁጥር 18 ላይ፣ ኢሳይያስ ምዕራፍ 45 ቁጥር 21 ላይ፣ ኢሳይያስ 45 22 ላይ፣ ሆሴያ 13 4 ላይ የመሳሰሉ ጥቅሶች ላይ ከኔ በቀር ሌላ አምላክ የለም ዜር ኢዝ ኖ ጋድ ቢሳይድ ሚ እያለ ይናገራል። ኦኬ ስለዚህ ምንድን ነው አረብኛውም እንደዛ ነው። ላኢላሀ ኢላ አና ነው የሚለው ከእኔ በቀር ሌላ አምላክ የለም። ስለዚህ እኔ የሚል አንድ ቀዋሚ ማንነት አለ። በዚህ ቀዋሚ ማንነት ላይ ተደርበው ያሉ ሁለት አካላቶች በመጽሐፍ ቅዱስ ላይ የሉም። የሚመለከውም አንድ አምላክ ብቻ ነው ያለው። በመጽሐፍ ቅዱስ የአንድ አምላክ አንድ ማንነት ነው ያለው። ሶስት ማንነት የሚባሉ ነገሮች የሉትም። ራሱም ሶስት አካል አለኝ ብሎ ተናግሮ አያውቅም። ነቢያትም ሐዋርያቱም ነው ሶስት አካላት አሉት ብለው አላስተማሩም። በመጽሐፍ ቅዱስ ላይም አንድ አምላክ በሚለው በመጽሐፍ ቅዱስ ላይ ኢየሱስን የላከ አብ ነው። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው የሚል የመጽሐፍ ቅዱስ ጥቅስ ከወሪ ዘፍጥረስ ከራ ዮሐንስ ድረስ አናገኝም። ይሄ አንድ እግዚአብሔር ስማ እስራኤሉ ያህዌ ኤሎ ሀይሉ ያህዌ ሀድ ተብሎ የተባለው አንድ እግዚአብሔር ያለው ዘዳግም ስድስት አራት ላይ ያለው አንድ እግዚአብሔር አንድ ማንነት ነው ያለው፣ ሶስት ማንነት አለኝ ብሎ አላስተማርም። ነቢያትም እግዚአብሔር ሶስት አካል ነው ብለው አላስተማሩ። ሐዋርያትም እግዚአብሔር ሶስት አካል ነው ብለው አላስተማሩ። ጨርሻለሁ። እሺ፣ ሰዓት ትንሽ ነው ያለት፣ ለነገሩ አልቆባል። ኦኬ፣ ሌላ ተጨማሪ እንግዲህ በስላሴ በስላሴ አንድነት ላይ በሙሉ ኢሳያስ ነው ስጠቅስ የነበረው። በመጀመሪያ የዮሐንስ ወንጌልን ዘለ ኢሳያስ ጋር በመሄድ ትንሽ ቅሬታ አለኝ። ግን ኢሳያስ ላይም ቢሆን አንተ እንደምትለው ቤተ አምልቁ ባይደ ዘንበሌ የሚለው ይህንን የሚያመሰጥር አይደለም፣ ከዚህ ጋርም የሚያያዘ አይደለም። ምክንያቱም ማቴዎስ 28 ላይ የሚናገር አለ ይህንንም ስለእንዛ አዱ ሰለስቱ ወንዘ ሰለስቱ አዱ ሲለሱ በአካላቱ የተዋዱ በመለኮት የሚለውን ይህንንም አንተ ከንትን ጋር ከኢሳይያስ ጋር ጠቅስ አያይዛቸዋል አንድም ሁለት የሚል የለም ብለሃል። ይሄ ፍጹም ስህተት ነው። ተናግረዋል። ማቴዎስ ላይ ተናግረዋል። ዮሐንስ አምስት ስድስት ላይም አለ ምንም ከዚህ ጋር ከአንድነትና ከሶስትነት ጋር ምክንያቱም ምን ይላል እዚህ ጋር የሶስትና አወልደውን መንፈስ ቅዱስ የሚባለውን የማትቀበል ከሆነ የማቴዎስ ወንጌል ለምን ተሰራ? ሁለተኛም ደግሞ የአካል ሶስትነት ለአብ ፍጹም አካል ፍጹም ገጽ፣ ለወልድም ፍጹም አካል ፍጹም ገጽ፣ ለመንፈስ ቅዱስ ፍጹም አካል ፍጹም ገጽ አለው የሚለውን ወዴት ልትጥለው ነው? ወዴትስ ልታደርገው ነው? እንደገና በዚሁ ላይ ነቢየ እግዚአብሔር ዳዊትም ተተናግሯል ዋይንትሁኒ ለእግዚአብሔር ሀበ ያጸድቁ ወንዘሂ ሀበ ስለቶም ገጾ ለእግዚአብሔር አብ ሊገብር ኩ እንዲል ማለት ነው። ገብሩኒ ወላይኩኒ እሙኩይ ዘይፈጥርም ላይሌ ኩሎ አብ ወልድ ወመንፈስ ቅዱስ የሚለው መዝሙረ ዳዊት ሰላሳ ስምንት አስራ አምስት የት ልታረገው ነው? መዝሙረ ዳዊት አንድ መቶ ሰማኒያ አምስት ሰባ ማን ነው ኢሳይያስ? ኢሳይያስም እንደዚሁ ሰማይ እኔ መንበሬ ወምድር እኔ መካሄደ እግሬ ብሏል። ይህም ስድስት አስራ ስድስት ስለ አንድነትና ስለ ሶስትነቱ ይገልጻል። እነዚህን ሁሉ የት አራምዳቸው ወደ ትንቢተ ኢሳይያስ ልትሄድ ቻልክ? ሙሉ በሙሉ ስለ ስላሴ አንድነትና ሶስትነት ፓያዋንስ ወንጌል ማቴዎስም ትንቢተ ኢሳይያስም ይህንን ነገር ይናገራሉ። ከዛ በላይ ደግሞ እንዛ አዲስ ሁለቱ ወንዘ ሰለስቱ አዱስ የለሱ በአካላት የሚባለው አንድም ሶስትም በስም በአካል በግብ የሚባለውን እነዚህን ቃላቶች እለፋችሁ በማለት ወይም ደግሞ አትናገራቸው በማለት ካልሆነ በተቀር በግልጽ ከመጽሐፍ ቅዱስ ከወንጌል ወይም ደግሞ ከአራቱ ወንጌላት ወይም ከሰማንያ አዱ መጽሐፍት የተቀመጡ አሉ። እነዚህን የታርጋቸው እንደሆነ ብትናገረኝ እዚሁ ላይ ይበቃኛል። ሌላ ልጨምርል ይችላለሁ። ዮሐንስ ቁጥር ዮሐንስ አንደኛ ዮሐንስ ላይም አለ አንድ አንድ ሚል እሱንም ማንበብ ይቻላል ሉቃስ ወንጌል ላይም አለ ሶስት አምስት እነዚህን የታልፋቸው ነው እንደማለት ነው ይበቃኛል እስካሁን ድረስ እኔ ካመጣሁ ጥቅስ ጋር አንድም ዛህዱ ሰልስቶ ወንዝ ሰልስቶ አካላት ወይ ተዋህዱ በመለኮት የሚል መጽሐፍ ቅዱስ ላይ የለም በአካል ሶስት ነው በመለኮት አስጨርሱኝ አንዴ በአካል ሶስት ነው በመለኮት አንድ ነው የሚል በመጽሐፍ ቅዱስ ጥቅስ የለም። እግዚአብሔር አካል አለው የሚልም ጥቅስም የለም። ራሱ አካል የሚለው ቃል ቦዲ ወይም ሶማ ወይም ደግሞ በእንትን ላይ ማለት ፓኒ የሚለው ዕብራይስጥ ቃል የለም በመጽሐፍ ቅዱስ ላይ። እንኳን አይደለም እግዚአብሔር ሶስት አካል ነው ሊል ሊቀርና በመጽሐፍ ቅዱስ እግዚአብሔር አካል አለው የሚል የመጽሐፍ ቅዱስ ጥቅስ የለም። እግዚአብሔር መንፈስ ነው ብሎ ነው ያስቀመጠው፣ አንድ እሱ ነው። መዝሙረ ዳዊት ላይ ደግሞ አውሎ ቅዱስ ነገር የሚል ነገር የለም። በግዕዝ አነበቡት። በአማርኛው ላይ አብ ወልድ መንፈስ ቅዱስ አሉ ግን አብ ወልድ መንፈስ ቅዱስ የሚል ነገር ያለ ትንቢተ ኢሳያስ ምዕራፍ አርባ ስድስት ቁጥር አርባ ስምንት ላይ ያለው ስለ ስላሴ ፈጽሞ አያወራም። እሱንም አንድ በአንድ ጥርስና ምላሱን እየነቀሰ ማየት እንችላለን። ማቴዎስ ወንጌል ምዕራፍ ሀያ ስምንት ቁጥር አስራ ዘጠኝ ላይ ሂዱና አሕዛብ ሁሉ በአብ በወልድ መንፈስ ቅዱስ ስም አጥምቁ ተብሎ አብ ወልድ መንፈስ ቅዱስ ተጠቅሰዋል አለ እንጂ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው አይልም። ከዛም ባሻገር ደግሞ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው ብለ አላስተማረም መጽሐፍ ቅዱስ። ስለዚህ ኢሳያስ ማን ነው? ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና አሕዛብን ሁሉ በአብ ወልድ በመንፈስ ቅዱስ ስም አጥምቋቸው የሚለው መጀመሪያ መጻፈበት ማቴዎስ የጻፈው ፓፒያስ ፓፒያስ ከመጻፉ በፊት በዕብራይስጥ ቋንቋ በተጻፈው ላይ የለም። ራሱ ኖርማሊ ሂዱና አሕዛቦቹን ሁሉ በስም የደቀ መዛሙርቱ አድርጓቸው የሚለው ያለው በኋላ ላይ ምንድነው ሰዓቴን ስላጨረስኩኝ ማዳመጥ አለብህ። ለዛ እንግባባም። ለዛ ነው በደቂቃ የተመደበው ማለት ነው። ስለዚህ ከዚህ በኋላ እንዳያቋርጥኝ ማለት ነው። ማቴ ወንጌል ምዕራፍ ሀያ ስምንት ራ ያለው ጥቅስ ሂዱና ዛሁን አጥምቆዋል እንጂ አቦነ መንፈስ ቅዱስ ሶስት አካላቶቹ አንድ አምላክ ናቸው ብሎ አላስተማረም። ይህኝ ጥያቄ ስላሴ ማለት እንዘ አዱ ሰልስቱ ወንዘ ሰልስቱ አዱ ነው ከተባለ አንድ ሲሆን ሶስት ሲሆን አንድ ትራዩን ጋድ ወይም ደግሞ ስሪ አር ዋን ከተባለ አንድ አምላክ የሚባለው አብ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብሎ አላስተማረም። ስላሴ ማለት ትርጉሙ ራሱ ሰለሰ ከሚለው ቅስ የወጣ ሲሆን ሶስትነት ማለት ነው፣ ወይም ስሉስ ማለት ነው። ስለዚህ እግዚአብሔር ስሉስ ሆኖ አያውቅም። ስማ እስራኤሉ ያወ ሀይድ የሚለው እስራኤሎ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ ያስተማረው እንጂ ሶስት ነው የሚል ነገር የለም። ኢሳይያስ ላይ የተቃቀስኳቸው እኔ በቀር ሌላ አምላክ የለም የሚለው እኔ የሚለው አካል ታሳቢና ዋቢ ያደረገ ነው። አንድ ማንነት ታሳቢና ዋቢ ያደረገ ነው። ሶስት ማንነት ቢኖሩ ኖሮ ከእነርሱ በቀር ነበር የሚለው የነበረው። እኔ የሚለው አንድ ሲንጉላር ፐርሰንን ያሳያል። አና ነህኖ አይደለም። የብራይሱ የሚጠቀምበት አና ማለት አንድ የሚያሳየው ማለት ነው። ስለዚህ እስካሁን ድረስ ያመጧቸው ጥቅሶች ስላሴን የሚደግፍ ነገር አላየውም። ጨርሻለው። ጠብቆታለሁ። እሺ፣ አመሰግናለሁ። አይ አለማያት ይህንን ደግሞ ለግድ ለምን አላየውም ለምን አላነበብከውም ማለት አልችልም። በመጽሐፉ ላይ የተጠቀሰውን እንዳልካቸው ሰለሳ እንዳደረገው የሚለውን ቃላት ስትመነዝራቸው ወዴት ወዴት እንዳረካቸው ሁላ እየገባኝ ነው። ምክንያቱም የእንትኑ እና እንትን ላይ ራሱ ማቴዎስ ላይ ራሱ ብትሄድ ማቴዎስ ወንጌል ሶስት አስራ ሰባት ላይ ስትመለከት ወናሁ መጽ ቃልም ሰማይ ዘይብ ዝንቱ ውቱ ወልድየ ዛፈቅር ዘቦቱ ሰምእዎ የሚለውን ስትመነዝራቸው ወይም ደግሞ ስትፈታቸው ምንን እንደሚያያይዙ ምን አብ ወልድ መንፈስ ቅዱስ ማለት ሲጀመር ፍጹም አካል ፍጹም አንድ ሰውነት አምላክ መድኃኒዓለም ኢየሱስ ክርስቶስ ወይም ደግሞ ጌታችን ኢየሱስ ክርስቶስ ሶስት ነው ማለት አይደለም። እነዚህን ደግሞ ከምንም ኢሳይያስ ጋር ከምትሄድ ከዮሐንስ ወንጌል ተነስተህ ብትሄድ ብታነባቸው የተሻለ ነገሮች ይመጣሉ። እንደገና ደግሞ ኦኬ እዚሁ ጋር ደግሞ ምንድን ነው ያስተጋባል፣ መልኬን ድምፅ የመልሶ ያሰማኛ ምንድን ነው ነው ላውድ ላይ ስለምጠቀም ይሆናል። ዘፍጥረት አስራ ስምንት ላይ አሁን ምክንያቱም አንብቤ ልዘልቅላ አልችልም ጥቅሶቹን ተነጋግረን በድጋሚ መገናኘት እንጂ ይህንን ሁሉ እያነበብኩል ልነግር አልችልም። ዛዱ ሰለስቱ የሚለውን ነገር አልቀበልም የሚለውን ነገር አለመቀበል መብት ነው። ነገር ግን እኔ ላነብልህ እችላለሁ። እና ይሄ ምንድን ነው እዚህ ጋ ምን አለ መሰለ መዝሙር ሰላሳ አምስት ነግር ያለው ኢሳይያስም ስልሳ ስድስት አንድ ላይ ነግር ያለው ከዛ ለአብራም በማሪ ዘፍጥረትም ለዮሐንስ በዮርዳኖስ ወተገልጸ ሁሉ ዓለም ብርሃን ዘይወልድን ሁሉ አብ ዘይሰማይ ሁሉ ግብረሰብ ከጸመድ ጓም ከምንም አርጌ ስለምነግርህ እነዚህ እነዚህን ነገሮች አንተ የማትቀበላቸው፣ በወንጌል ላይ ብቻ ያሉትን ነገሮች ብንነጋገር ሲጀመር አንድ አምላክ፣ አንድ ወልድ፣ አንድ መንፈስ ቅዱስ የሚባለውን ነገር የማትቀበል ከሆነ አሁን የምትነግራቸው ትንቢተ ኢሳይያስን ወይም ደግሞ ዘፍጥረትን ልትቀበለው አትችልም ማለት ነው። ይህም ግብር ምንድን ነው የሚለው፣ የግብር ሶስትነት የአብ ግብር መወለድ ማስረጽ የወልድ ግብር መወለድ የመንፈስ ቅዱስ ግብር መስረጽ ነውና፣ አብ ቢወልድ ቢያሰርጽ እንጂ እንደ ወልድ አይወለድም እንደ መንፈስ ቅዱስም አይሰርጽም። ወልድም ቢወለድ እንጂ እንደ አብ አይወልድም አይሰርጽም እንደ መንፈስ ቅዱስ አይሰርጽም። መንፈስ ቅዱስም ቢሰርጽ እንጂ እንደ አብ አይወለድም አይሰርጽም እንደ ወልድም አይወለድም። ይህም ግብራቸውም እጹብ ተብሎ ይደነቃል እና አይመረመርም። አይመረመርም ይወሰናል እንጂ አይመረመርም። ልደት ወፃተ መንፈስ ቅዱስ እንዲህ ይሄም ይሄም በዮሐንስ ወንጌል ሰላሳ ስምንት አስር ላይ ተቀምጧል። እነዚህ እነዚህን ነገሮች የት ልታረጋቸው ነው? ወደ ወዴት ልትወስዳቸው ነው? ሥላሴ ሶስት ነው የሚል የለኝም። እኛም ሶስት ነው አላልንም። ግን በአካል በግብር በአጠራር በስልጣን አንድ ናቸው። ግን አንድም ሶስትም ናቸው ብለን እንጠራለን። ይህ ይህን ልታረገው ነው። ይበቃ ዮሐንስ ወንጌል ምዕራፍ ሰላሳ ስምንት የሚባል ነገር የለም። ዮሐንስ ወንጌል ምዕራፍ ሀያ ስምንት የሚቆመው ይሄ አንደኛው እርማት ነው። ማቴዎስ ወንጌል ምዕራፍ 3 ከቁጥር 16 እስከ 17 ድረስ ያለውን ኢየሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆ ሰማያት ተከፈቱ፣ እግዚአብሔር መንፈስ እንደ እርግብ ሲወርድ በእርሱ ላይ ሲመጣ አየው። ድምጽም ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ይላል። ይሄ ጥቅስ ኢየሱስ ሲጠመቅ ከሰማይ ድምጽ መጣ መጣ፣ የአብ ድምጽ መጣ። እኛ ምን ታዲያ እዚህ ጋር የአብ ድምጽ ስለመጣ ወልድ ሲጠመቅ ስለነበረ መንፈስ ቅዱስ ደግሞ ቅባት ሆኖ መቀቢያ ሆኖ እንደመጣ ደግሞ ሐዋርያ ስራ ምዕራፍ አስር ቁጥር ሰላሳ ስምንት ላይ ይናገራል ራሱ ሐዋርያ ስራ ምዕራፍ አስር ቁጥር ሰላሳ ስምንት ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀበዋል ስለዚህ ጠመቅ እየተቀባ እንደነበረ ነው የሚያሳይ ስለዚህ እዚህ ጋር ስለ ስላሴ ምንም የሚያወራው ነገር የለም ቀቢያ አለ ተቀቢያ አለ ቅባት አለ እግዚአብሔር ግን አንድ ነው ቀቢው አንድ ነው ነው የኛ ጤንነት ስለዚህ ማቴዎስ ወንጌል ምዕራፍ 3 ቁጥር አስራ ሰባት ላይ ስለ ስላሴ ምንም የሚያወራው ነገር የለም። እንዛ አሉ ሰልስቱ፣ ወዘ ሰልስቱ አሉ ይሴሌሱ በአካላት ወአሐዱ በመለኮት የሚለውም ካላም መንክ ዋጋ የለውም። አ መጀመሪያ ማስረጃ እኮ ማቅረብ አለብዎት። የት ቦታ ነው እግዚአብሔር በመለኮት አንድ ነው፣ በአካል ሶስት ነው። አንድ ሲሆን ሶስት ነው፣ ሶስት ሲሆን አንድ ነው። እንዘ አሉ ሰልስቱ ወንዘ ስልስቱ አሉ የሚለው የቱ ጋ ነው? የለም እንደዚህ የሚል ነገር የለም። ኦሪት ዘፍጥረት ምዕራፍ አስራ ስምንት ከአንድ ከሁለት ላይ በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ ያልባ ዛፍ ተገለጠለት። ዓይኑንም አነሳ ሶስት ሰዎች አያል እነዛ ሶስት ሰዎች አቦ ንፍስ ቅዱስ ናቸው አይልም አውደ ንባቡ እነዛ ሶስት ሰዎች መካከል ሁለቱ በመሸ ጊዜ ወደ ሰዶም ሄዱ ይላል ኦሪ ዘፍጥረት ምዕራፍ አስራ ስምንት ቁጥር አስራ ስድስት ላይ ሰዎቹም ከዚያ ተነስተ ወደ ሰዶም አቀኑዋል። አብርሃም ሊሸኛቸው አብሮ ሄደ ይላል ዘፍጥረት አስራ ስምንት ሀያ ሁለት ላይ ሰዎቹም ከዚያ ፊታቸውን አቀኑ ወደ ሰዶም ሄደዋል። ቁጥር 19 ምዕራፍ 19 ቁጥር 1 ላይ ሁለቱ መላእክት በመሸ ጊዜ ወደ ሰዶም ገቧል። እነማን ናቸው የገቡ ሲባል መላእክቶቹ ናቸው። ለዛ ነው ዘፍጥረት 19 10 ላይ ሁለቱ ሰዎችም እጃቸውን ዘርግተው ሎጥን ወደ እርሱ ወደ ቤቱ አገቡት መዝጊያውንም ዘጉት አለ። ሎጥ ቤት የገቡት ሁለቱ መላእክት ሁለቱ ሰዎች ናቸው ካለ አንድ ሰው ከአብርሃም ጋር ይቀር ነበር። አጠቃላይ ሶስቱ ሰዎች ሶስቱ መላእክት ናቸው። ለዛ ነው የዕብራውያን ጻፊ እንግዶችን መቀበል አትርሱ፣ አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋልና አለ። ድርሳነ ሚካኤል ራሱ ዘሚያዝያ ቁጥር አስራ አንድ ላይ ግዕዙ ወካወ መሱ መላእክት ወበሱ አብርሃም ወነገሮ ከመ ይትወለድ ይስሐቅ አለ። ዳግመኛ መላእክት ወደ አብርሃም ዘንድ መጥተው ይስሐቅ እንደሚወለድ ነገሩት አለ። ዘፍጥረት አስራ ስምንት ላይ አብርሃም ቤት የገቡት መላእክቶች ናቸው ነው የሚለው። ስላሴ ናቸው ወልድ መንፈስ ቅዱስ ናቸው የሚል ማስረጃ ያያል፣ ነበር እራሱ ሰዓት እያለቀን ነው ማሄድ። አሁን እኮ ቅድም የቅድሙ ላይ እኮ ጨረስከው። በአቦ ወልድ መንፈስ ቅዱስ አስተምራችሁ ሐዋርያ እንትን አርጓቸው አልክ። በቃ አጥምቋቸው የሚለውን ስለዘለልከው እንዴት አርገ በመጥረቢያ እንቆራረጥ። መቼም እንግዲህ ከመጽሐፍ ውጭ ይህንን ገልብጠህና ዘርዝረ ስለዋራቸው ብዙም ረጅም መንገድ ያስኬዳል ብዬ አላምንም። ምክንያቱም የሚመችን ትተረጉማለ፣ የማይመችን ታልፋል። ያ ደግሞ አማን አሁን የጠቀስኳቸው ሁሉ ሲጀመር አንድነቱና ሶስትነቱን ጥምቀቱና መወለዱን አልፈ የምትሄድ ሲጀመር ክርስቶስ ቅባት ነው የሚለውን እስኪ አንድ ጥቅስ ብቻ በዚሁ ላይ ልልቀቅልና ኔ ንገረኝ። ሐዋርያ ስራ ምዕራፍ አስር ቁጥር ሰላስ ስምንት ላይ እግዚአብሔር የናዝሪቱ ኢየሱስን በመንፈስ ቅዱስና ኃይል ቀባው ይላል። ቃል፣ ራሱ ክርስቶ የግሪኩ ቃል ክርስቶስ ማለት ነው። ትርጉሙ አንዌይትድ ዋን ማለት የተቀባ ማለት ነው። ስለዚህ ሐዋርያ ስራ ምዕራፍ አስር ቁጥር ሰላሳ ስምንት ላይ እግዚአብሔር የናዝሬት ኢየሱስን በመንፈስ ቅዱስ በኃይል ቀባዋለ። መንፈስ ቅዱስ የለም እያልክ እኮ ነው አንተ። መንፈስ ቅዱስም የለም ወልድ የለም እያልክ፣ መንፈስ ቅዱስ ከየት መጥቶ እግዚአብሔር ሊቀባው ቻለ? ባጭሩ፣ ቻለንጅ እየተደራረግን ካልሄድን፣ እኔ ወሬ ላይ ስለ መንፈስ ቅዱስ መኖርና አለመኖር፣ ስለ ወልድ መኖርና አለመኖር አላወራሁም። ያወራሁት አንድ እግዚአብሔር ካለ ይሄ አንድ እግዚአብሔር ሶስት አካላት አሉት ወይም እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ነው የሚል የመጽሐፍ ቅዱስ ትምህርት የለም። አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው የሚል ነገር የለም። ዛህዱ ሰለስቱ ወንዘ

ምንድን ነው አይለ ቃል ነገርኩ? እኮ ይሄው አባ ሕርያቆስ በእንትን በውዳሴ ማርያም አማኗ ጉዳይ ነው የምናወራው ስለ አባ ሕርያቆስ አይደለም የምናወራው አባ ሕርያቆስ የጻፉ ትኮ ቅዱስ ኤፍሬም ጋር ሆነው አራተኛው ክፍለ ዘመን ላይ ነው። እኔ እኔ ስለ ክፍለ ዘመኑ አይደለም እናንተ የምንነጋገረው ቃሉ ይላል ወይ አይልም ወይ አለ ወይ የለም ወይ ነው እንጂ አንድ ዋሂድና መርጌታ ዳዊት፣ አሁን እዚህ ጋር ሁሉም ሰው የሚቀበለው መጽሐፍ ቅዱስን ነው። እና እንደ መጽሐፍ ቅዱስ ምን ይላል ስለ ስላፊ? መጽሐፍ ቅዱስ ይላል አስተምራችሁ አጥምቁ እንጂ፣ ሄዱና አስተምሩና ሐዋርያት አርጓቸው አይልም። ይሄንን ራሱ በዚህ አንተማመንም። እንደዚህ ላይ ተካካድን እኮ ባችሩ። ነው ስለ ጥምቀት እኮ አይደለም። መርጌታ ተረጋጉና ረጋ ሰከን ብለው እናወራ እንደበሰለ ሰው ማለት ነው። ምክንያቱም ማቴዎስ ወንጌል ምዕራፍ ሀያ ስምንት ቁጥር 19 ላይ ስለ ጥምቀት አያወራም። አላልኩኝም ነው ስለ ጥምቀት አይደለም። አረስታችን አረስታችን ስለ ስላሴ ነው። አረስታችን ስለ ስላሴ ድምዳሜ ላይ ያደርሳል ወይ ማቴዎስ 28 19 ላይ ያለው ሂዱና አሕዛብ ሁሉ በአብ ወልድ ወመንፈስ ቅዱስ ማለት ምቆ አለ እንጂ አብ ወልድ ወመንፈስ ቅዱስ አንድ አካል አንድ አምላክ ናቸው ወይም ደግሞ አብ ወልድ ወመንፈስ ቅዱስ ሶስት አካል ሆኖ አንድ እግዚአብሔር ናቸው የሚል ነገር የለውም። ራሱ ያ ነው ነጥቤ እንጂ ስለ ስለ ጥምቀት አያወራም። አይደለም ኤፒፋኒዮስ ማለት ወይም ኤፒፋኒያ ጥምቀት የሚባለው ወይም ስለ ምስጢረ ጥምቀት አያወራም መጽሐፍ ቅዱስ ላይ ያወራል የሚለው አረስታችን። አይደለም አሁን የምናነሳው ጥንት አይደለም እኛ እያነሳን ያለው ስላሴ የሚለው ቃል ሳይሆን ስላሴ ሀሳብ፣ ስላሴ ቃሉ የወከለው ሀሳቡ መጽሐፍ ቅዱስ ላይ አለ ወይስ የለም ነው ርዕሳችን። ስለዚህ ከርዕሳችን አንወጣ መርጌታ። ከርዕሳችን እንዳንወጣ እኮ ተነጋገርን። እነዚህን ሁሉ የምንነጋገራቸውን አንተ የሚመችውን ብቻ ነው የምትሄደው እንጂ የማይመችውን ነገሮች መስማትም ማወቅም አንበብም ስለማትፈልግ እንዴት ልንግባባ? እንጂ ቅድም እኮ ነገርኩ። ለምሳሌ አንተ የምትላቸው አለ ስላሴ የሚለው ሰለሰ ሶስት አደረገ ከሚለው የግዕዝ የተገኘ ሲሆን ሶስት ሶስት ሶስትነት ማለት ሲሆን በዚያው ሚስጥር ግን አንድም ሶስትም አንድነት ሶስትነት ተብሎ ይተረጎማል። ሶስትነታቸውም በስም በአካል በግብር፣ አንድነታቸው በባህሪ በህልውና በመለኮት በስልጣን በፈቃድ ነው። የስም የሶስትነት አብ ወልድ መንፈስ ቅዱስ ብለው በሉ ነው ወንዝ ታጠምቅ ወሙ በሉ በስመ አብ ወወልድ በመንፈስ ቅዱስ እና ይህንን ማቴዎስ ሀያ ስምንት አስራ ዘጠኝ ኔት አድርገ ሆኖ አይልም የሚለውን ነገር አንተ ልትከራከረኝ እና ልንግባባ ምንችለው? ስላሴ የሚለው ቃል ሰለሰ ከሚለው ግስ የመጣ ነው አሉኝ። ሰለሰ የሚለው ሶስት የሚለው ነገር የት አለ? ሶስት አካላት አንድ አምላክ ነው እግዚአብሔር። ሶስት አካላት አለው የሚለው የትኛውን ጥቅስ ነው? አይለቃል እንድምዳሜ ላይ ያደረሱት አሁን እኮ ነገርኩህ። ማቴዎስ 28 19 ይህንን አልፈህ ልንቃ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ይዱና እዛ ሁሉ በአብ ወልድ፣ መንፈስ ቅዱስ ስም አጥምቁ ነው የሚለው እንጂ። ያ ማለት ምን አብ ወልድ፣ መንፈስ ቅዱስ ማለት ምን ነው? አብ ወልድ፣ መንፈስ ቅዱስ ተብሎ ስለተጠቀሰ አንድ ነገር አብርሃም፣ ይስሐቅ፣ ያዕቆብ ተብሎ ስለተጠቀሰ አብርሃም፣ ይስሐቅ፣ ያዕቆብ አንድም ሶስቱም ናቸው ማለት እንችላለን? አብርሃም፣ ይስሐቅ፣ ያዕቆብ እኮ አንድ አንድ ስም አይደሉም፣ የተለያዩ ናቸው። እዱስ የተለያየ ስም ነው፣ ያላቸውእ የተለያየ ስም አላቸው። አዎ ተግባብተናል። ግን የማን ስም ነው? በመንፈስ ቅዱስ ተቀባ አልክ። እንደው ቅባቱን እንኳን እቀበልህና ማለት ነው። መንፈስ ቅዱስን አላውቅም አልክ። ኦኬ እቀበልህ። እዚህ ጋር ደግሞ የተለያዩ ስም ናቸው። የተለያዩ ስም ነው፣ ልክ ነህ። የተለያየ ስም ግን ማን እግዚአብሔር ሶስት አካላት አለው ብሎ ያስተማረ አለ ወይ ከነቢያትና ከሐዋርያት መካከል አለ ወይ ነቢያትም ሐዋርያትም ሲያስተምሩ ከእርሱ በቀር ሌላ አምላክ የለም እያል እርሱ ነቢ ማቴዎስ ወንጌላዊ ሐዋርያ አይደለም ነው ማቴዎስ ሀያ ስምንት አስራ ዘጠኝ ላይ የትኛው ሀይለ ቃል ነው በሀይለ ቃል አውጥተው ሶስት አካላትን የእግዚአብሔር ሶስት አካላትን ያሳያል የሚል ነገር የት አለው ነው ጥያቄ ወዳጄ በመጀመሪያ ልንገርህ መጽሐፍ ቅዱስም ሆነ መጽሐፍም ሆነ ቃላትም ሆነ በምትፈልገው አንከዋረህና አንሸዋረህ ቀንሰህና ደምረህ አብስተህና አባስተህ መተርጎም ትችላለህ። መብትህ ነው። መስማትም አለመስማትም የምትፈልገውን ወስተ የማትፈልገውን መተው እንደ ምግብ አቅርበህ የምትበላው እንደ ውሃ የጠማህን ጠጥተህ የደፈረሰውን የምትወው አይደለ? መጽሐፍ ቅዱስ አንተ የምትለው አሁን ተሻግረህ ማዶ ላይ ያለውን ወንዝ እንጂ የምትመለከተው ከዚህ ተነስተ ዛፉን ጥላ ላይ አርፈ ወንዙ ከየት መጥቶ እንኳን ወዴት እንደሚሄድ መለይተ፣ ማለት አሁን ፐርሰናሊ አታግባ እንደራረድ ጥሩ ነው። ምክንያቱም ህዝብ የሚያዳምጠው ነገር ስለሆነ፣ ፐርሰናሊ ትተን ማቴዎስ ወንጌል ምዕራፍ ሀያ ስምንት ቁጥር አስራ ዘጠኝ ላይ ስለ ህዝብ አይመለከተኝም ሲጀምር ስለ ህዝብ ሳይሆን የእናንተን የምንግባባው ይህን ቃል ሳታምን እኔ እናንተ ልነጋገር አንችልም አይልም አልከኝ እኮ ማቴዎስ ይህን አይልም አልከኝ እኮ አይደለም። ይኸውልህ መርጌታ ለመማማር ነው አሁን የተገናኘ ነው። ስለዚህ አሁን ፐርሰናሊ አታክ እያደረጉ ኢሞሽናል እየሆኑ ስሜታዊ እየሆኑ አንደኛ ደግሞ እርሶ ደግሞ በማስረጃ እና በመረጃ ጠቅሰው እና አጣቅሰው ሲሞገቱ እና ሲሟገቱ እኔም በአጽንኦት እና በአንክሮት ለመስማት እና ለማዳመጥ ዝግጁ ነኝ። የኔ ጥፋት ምንድን ነው? እንወያይ ተባለ፣ ውይይቱ ላይ መጣሁ። ጥያቄ ያቀረብኩኝ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለው ጥቅስ እግዚአብሔር ሶስት አካል አለው የሚለውን ማስረጃ ይሰጣል ወይ? እግዚአብሔር የሚባለው አብ ነው በመጽሐፍ ቅዱስ ላይ። እግዚአብሔር አብ የሚለው በመጽሐፍ ቅዱስ ላይ ስላለ ማለት ነው። ሁለተኛ ነገር ደግሞ አንድ አምላክ አለ ተብሎ የተባለው አብ ነው። አንድ አምላክ አለ ተብሎ አብ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የት አለ ነው የእኔ ጥያቄ። እንዴናትና ሰውዬ ይህንን ይህንንን እኔ ነኝ የጻፍኩት ሐዋርያት አይደለም ወይ ማቴዎስ አልኩ እኮ ማቴዎስ አይልም ወይ? እያንቃል አይሰማኝም ወይ አንዴ አይሰማኝም። አዝናለሁ። ምን ላድርግ እንግዲህ አይሰማኝም። ዝናብም እየዘነበ ስለሆነ ወጡ መሰል ተናደው ወጡ መሰለኝ። ኢንቫይት አርጌያቸው እሺ አአ ሮማ አለሽ አለው እኛ ነው ያው ጋብዣቸው እንትን በያቸው አስገቢያቸው እያ የጋበዝኳቸው ነው ግን ኦኬ። አገኘው ጋብዣቸው አለው ላሽ ጋብዣቸው አለው ገና አላነሱትም። ሜቢ ኦኬ። አይ ምንም ችግር የለውም። እንጠብቃቸውና ምናልባት እንትን አሉ ኔትወርኩ አስቸግሯቸውም ከሆነ እንጠብቃቸው።

እናደርገው ማለትም በአሉታይ ሳይሆን በአሁኑ ታይ ነገር እንተርጉሙ። ማቴዎስ ወንጌል ምዕራፍ ሀያ ስምንት ቁጥር አስራ ዘጠኝ ላይ ያለው ጥቅስ ኢየሱስ ተናግሮታል የሚል አቋም የለኝም። እሷ ሌላ አርጊመንት ነው፣ ራሱ ሰፋ ያለ ማለት ነው። ግን ነው እንኳን ኢየሱስ ተናግሮታል እንኳን የሚባል ሂዱና፣ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም አጥምቋቸዋል እንጂ እዚህ አንቀጽ ላይ እግዚአብሔር ሶስት አካላት አሉት እነሱም አብ፣ ወልድ፣ መንፈስ ቅዱስ ናቸው ብሎ አላስተማረም። እንዲሁም በተመሳሳይ ደግሞ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው የሚል መጽሐፍ ቅዱስ ጥቅስ የለም። በመጽሐፍ ቅዱስ ላይ አንደኛ ቆሮንቶስ ምዕራፍ ስምንት ቁጥር አራት እና ስድስት ላይ ከአንዱ በቀር አምላክ እንደሌለ እናውቃለን፣ አለ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን የሚለው ኤፌሶን ምዕራፍ አራት ቁጥር ስድስት ላይ ከሁሉ በላይ የሚሆን በሁሉ የሚኖር አንድ አምላክ የሁሉም አባት አለ እያለ አብን አንድ አምላክ ይለዋል። በተረፈ በመጽሐፍ ቅዱስ ላይ የትም ቦታ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው እንዛሃዱ ሰልስቱ ወንዘ ሰለስቱ ተዋህዱ አንድ ሲሆኑ ሶስት ናቸው፣ ሶስት ሲሆኑ አንድ ናቸው። የሴሌሱ በአካላት ወይ ተዋህዱ በመለኮት በመለኮት ሶስት አንድ ናቸው፣ በአካል ሶስት ናቸው። የሚል የመጽሐፍ ቅዱስ ትምህርት የለም። እግዚአብሔር ሁልጊዜ እኔ እያለ የሚናገር አንድ አምላክ ነው ያለው። እኔነት ያለው አንድ እኔነት ነው። ሶስት እኔነት የሚባሉ ነገሮች የሉም። ጨርሻለሁ። ኢንሻአላህ ምናልባት ተደውሎላቸው ከመጡ ድጋሚ ውይይታችን ይቀጥላል፣ ካልሆነ ግን በዚህ ይቋጫል። ወሰላሙ አሌይኩም ወራህመቱ ላይ በረካቱ።